የአሜሪካ የመከላከያ መረጃ ተቋም ዲ አይ ኤ ከሲአይኤ እና ኤንኤስኤ ቀጥሎ የሌላ አያሏ መንግሥት አለኝ የሚለው የስለላ ተቋም ነው። የሚያተኩረው በወታደራዊ ስለላ ላይ ሲሆን የድርጅቱ ተግባራት የአሜሪካ መከላከያ ሰራዊት በተለያዩ ሀገራት ላይ በተሰማራባቸው ጦርነቶች ላይ ታይቷል። በ20ኛው ክፍለ ዘመን መባቻ ላይ ግን እንደ አና ሞንቴዝ ተቋሙ ላይ በውሸት ጢባጢቤ የተጫወተበት ግለሰብ ፈልጎ ማግኘት ከባድ ነው። በዚህ ጥንክራችን በዲአይኤ ውስጥ ለአመታት እየሰራች የአሜሪካን መንግሥትን ሚስጥር ለኩባ ወዳጆቿ አሳልፋ ስትሸጥ የመረጃ ተቋማቱም ያልደረሱባትን አና ሞንቴዝን እንዘክራለን። የኩባዋ ንግሥት አና ቤሌን ሞንቴዝ የተወለደችው በቀድሞ ምዕራብ ጀርመን ኑረንበርግ ከተማ በአሜሪካ ወታደራዊ ማዕከል ውስጥ በ1957 ነው። ከሕክምና ተማሪ ቤት እንደወጡ የአሜሪካን መከላከያን የተቀላቀሉት አባቷ አልቤርቶ ሞንቴዝ የዘር ሐረጋቸው ከፖርቶሪኮ ይመዘዛል። ፌዴራል መንግስቱ ዘመዶቻቸው ላይ ያደርስ የነበረው ግፍ ሲያስከፋቸውም ተገንጣዮችን ይደግፉ ነበር ተብለው ይታማሉ። የአና ታናሿ እህት ሉሲ ግን በዚህ ሐሜት አትስማማም። አባቷ የፖርቶሪኮዎች በደል አንገታቸውን ቢያስደፋቸውም፣ ክሱ ግን መሠረተ ቢስ ነው ብላ ታጣጥለዋለች። አልቤርቶ ሞንቴዝ ከአና በኋላ ሦስት ልጆችን ወልደዋል። ወደ አገራቸው እንደተመለሱም ካንሳስና ባልቲሞር ላይ ጎጇቸውን ቀልሰው ኖረዋል። አና አቅመ ሔዋን ሳትደርስ በ15 ዓመቷ የወላጆቿ ትዳር በፍቺ ተጠናቀቀ። ጐጆአቸው ለሁለት ተከፈለ። የበኩር ልጃቸውን አብራቸው እንድትኖር ቢጠይቋትም እምቢተዋን ገለጸችላቸው። ከእናቷ ጋር ሆና የወጣትነት ዕድሜዋን አሳለፈች። አባቷ ኃይለኛ የሚባሉና ልጅን ለመቅጣት ቀበቶን የሚመርጡ በመሆናቸው አናም ይህንን በተደጋጋሚ ቀምሳለች። በዚህ ምክንያት ሳይሆን አይቀርም ወላጆቿ በፍቺ ሲለያዩ ከእናቷ ጋር መኖርን የመረጠችው። አስራዎቹ መጨረሻ እንደተጠጋችም ውቅያኖስን አቋርጣ ወደ ስፔን አመራች። በወቅቱ ለረጅም ዓመታት ስፔንን የመሩት ጄኔራል ፍራንኮ ተወግደው ጁልያን ካርሎስ መንግሥታቸውን ለማጽናት ጉድ ጉድ የሚሉበት ጊዜ ነበር። አዲሱ ገዥም የንጉሣዊ አገዛዝን ተገብራለሁ ማለታቸው ከፍተኛ ተቃውሞን አስነሳ። ወጣቶች እንደለመዱት ጎዳና ላይ ወጥተው እምቢታቸውን ገለጹ። እርሷም ተቀላቀለቻቸው። በግርግሩ መሃል ሲልቪዮ ሮድሪጌዝ ከተባለ አርጀንቲናዊ የግራ ርዕዮተ ዓለም አቀንቃይን ጋር ፍቅር ያዛት። እሱም በግራ ፖለቲካ አጠመቃት። ጊዜው የፊደል ካስትሮና አርኔስቶ ጉሃቬራ ወይም ቼ ጉቬራ ድል አድራጊነት የሚዘከርበት ነበር። ከፍቅር አጋሯ ጋር ስትለያይ አዲሱን ሐሳቧን የምትጋራት ሌላ የሴት ጓደኛ ደግሞ አገኘች። ወዳጇ አና ካላር የፖርትሪኮ ዝርያ ነበረባት። በቆይታቸው ስለ ቺሊ መፈንቅለ መንግሥት ጉዳይ እያነሱ ይወያዩ ነበር። የስፔን ቆይታዋ ከቀን ወደ ቀን የሀገሯ መንግሥት ላይ ያላትን ጥርጣሬ ጨመረው። ወደ መኖሪያዋ ከተመለሰች በኋላም ለሞክሼዋ ስለዚህ ጉዳይ በደብዳቤ ታጫውታት ነበር። አና በጆን ሆፕኪንስ ዩኒቨርስቲ ቆይታዋ ትኩረቷን መካከለኛው አሜሪካ ላይ አድርጋ ዓለም አቀፍ ግንኙነትን ተማረች። ይህ ደግሞ በሩቅ የምትሰማውን የአሜሪካ መንግሥት በመካከለኛው አሜሪካ ያደርገው የነበረውን ብዝበዛ በቅርብ እንድትገነዘብ አደረጋት። በዚህ ዩኒቨርስቲ ቆይታዋ ነው ለመጀመሪያ ጊዜ በኩባ ሰላዮች አይን ውስጥ የገባችው። ለመልማዮቹ ደግሞ ስሟን የሰጠችው ሌላኛዋ ወዳጇ ማሪያ ቫስኬዝ ነበረች። ማሪያ የዩኤስአይዲ የህግ አማካሪ ነበረች። በተቋሙ በነበራት ቆይታም ከኩባ የስለላ ሰዎች ጋር ግንኙነት ለመፍጠር አስችሏታል። አናን ለመጠቆምም ጊዜ አልወሰደችም። እጇን ይዛ ወደ ኒውዮርክ ስታቀናም በሙሉ እርግጠኝነት ነበር። በአንድ ራት ግብዣ ላይ በተባበሩት መንግሥታት ድርጅት የኩባ ልዑክ አባል በድብቅ ደግሞ ለፊደል ካስትሮ ሰላይ የነበረውን ሚላንቻንግ ጀርመኒ ወይም ኤልቺኒኖን አገኙት። በቆይታቸውም ስለ መካከለኛው አሜሪካ ጦርነት አወሩ። ስለ ኩባ የተጻፉ የጋዜጣ ጽሑፎችን ወደ ስፓኒሽ የመተርጎም ሥራ እንድትሠራለት ጠየቃት። እርሷ ግን ደስ አልተሰኘችም። ይህን ሁሉ ጊዜ የተማረችው አስተርጓሚ ለመሆን አልነበረም። መልሷም ለዚህ የሚሆኑ ሠራተኞች የላችሁም የሚል ነበር። ይሄ ለኤልቺኖ ራሷን ለትልቅ ጉዳዮች እንዳጨች ጠቋሚ ነበር። የአሜሪካ መንግሥት በደቡብ ጎረቤቱ ላይ ስለሰራቸው ደባዎች ትንተና እንድታቀርብ ጠይቋት። ተለያዩ። የተባለችውን በተደጋጋሚ ያደረገች አና የዩኒቨርስቲ ትምህርቷን እንዳጠናቀቀች መንግሥታዊ ያልሆኑ ድርጅቶች ወይም የአምነስቲ ኢንተርናሽናልን የመሳሰሉ የሰብአዊ መብት ተሟጋሽ ድርጅቶች ውስጥ ተቀጥራ ስለ መሥራት ታልም ነበር። ይህ ስብሰባ ግን የሕይወቷን አቅጣጫ ቀየረው። የአናና ማርያ ግንኙነት ጠነከረ። በመጋቢት 1985 ወደ ስፔን አብረው አቀኑ። ይህንን ጉዞአቸውንም ያመቻቸው በተባበሩት መንግስታት ድርጅት የኩባ ልዑክ ነበር። ከክትትል እንዲያመልጡ ሐሰተኛ ፓስፖርት ተሰጣቸው። ስፔን እንዳረፉም ወዲያው ወደ ኩባ መሩ። በሐቫና ቆይታቸው ሰዎች የውሸት ወይም የእውነት ምስክርነት እየሰጡ እንደሆነ ለመለየት ይጠቅማል ተብሎ የሚነገርለትን የፖሊግራፊ ምርመራን እንዴት አጭበርብረው ማለፍ እንደሚችሉና በድብቅ ከፍተኛ ሞገድ የሚልኩ መልእክቶችን በምን መልኩ መረዳት እንደሚችሉ ልምምድ ተሰጣቸው። ለአና አዲስ ስም ተሰጣት፤ ዳቦ ሳይቆርሱም ሶኒያ አሏት። አና ከሳምንታት በኋላ በአሜሪካዊ የወታደራዊ ደህንነት ተቋም ዲአይኤ ውስጥ ረዳት የትንተና ባለሙያ ሆና ተቀጠረች። በተቋሙ የመጀመሪያ ሥራዋ የሚዲያ ውጤቶችን ሰብስባ ትንተና ለሚሰራ ሰው ማስረከብ ነበር። ምንም እንኳን ቀድሞ የወታደራዊ የዓለም ልምድ ባይኖራትም ያላትን አቅም ከቀን ወደ ቀን ማሳደግ ቻለች። በሥራ ቦታዋ ላይ ከአጋሮቿ ጋር ብዙ አለማውራት፣ ምሳዋን ብቻዋን መብላት መገለጫዎቿ ሆኑ። አንድ ዓመት በቢሮ እንደቆየችም ጥናቶችን የመተንተን ሥራ ላይ ተሾመች። በዚያም ትኩረቷን ኤልሳልቫዶርና ኒካራጓ ላይ አድርጋ እስከ 1992 ድረስ ቆየች። 1990ዎቹ መጀመሪያ ግን ምላ ተገዝታ ሕይወቴን አደጋ ላይ ጥዬ እሰልልለታለሁ ያለችው ርዮት ዓለም እያበቃለት ነበር። የሐሳቡ መሪ ሶቪየት ኅብረት መፈራረስ ኩባ ላይ አደጋ ይዞባት እንደመጣ ገባት። ከመቼውም ጊዜ የበለጠ ከባድ ወቅት ለሐቫና እየመጣ እንደሆነም ተረዳች። ኤክስፐርቶና ዕድገት እድገት ስታገኝም የምትሰጠውን መረጃ አሳልፋ መስጠቱ ላይ በረታች። ከነዚህ ተግባሮች ውስጥ አንዱ ብራዘርስ ቱ ሬስኪው የተባለው የካስትሮ መንግሥት ተቃዋሚ ስብስብ ላይ በተጠነሰሰው የአውሮፕላን አደጋ ሴራ መሳተፍ ነው። ይሄ ስብስብ በራሪ ወረቀቶችን ይዞ በኩባ አየር ላይ የተቃውሞ ቅስቀሳን ያደርግ ነበር። የካቲት 1996 ግን ይህንን ማድረግ አቃተው። ሦስት አሜሪካውያንን እንደያዘ በኩባ ሰራዊት ተመቶ ወደቀ። ለካስትሮ መንግሥት ትልቅ ድል ነበር። ለባለ ኮፍያው መሪ የፕሮፓጋንዳ የበላይነትን ቸራቸው። ታዲያ ይሄንን ያቀነባበረችው አና ሞንቴዝ ነበረች። አድሚራል ኦግኔ ካሮል አገራቸውን አሜሪካን ነፍጥ አንስተው መጠበቅ የቻሉ ኋላም በአውሮፓ የአገራቸው ጦር አዛዥ ለመሆን የበቁ የተከበሩ መኮንን ነበሩ። ወደ ኩባ እንደሚያቀኑ የሰማችው አና ጉዟቸውን በአንድ ወዳጅዋ ልጅ አማካይነት አመቻቸች። ከቀኑም በኋላ ከአገሪቱ ከፍተኛ ባለሥልጣናት ጋር ተገናኙ። ከነዚህ ባለሟሎች ውስጥ አንዱ ታዲያ ጄኔራል ሮሳሌስ ዴልቶሮ ነበሩ። ጄኔራሉ ለአድሚራሉ እነዚያን ከአገራቸው የሚነሱ በራሪ ወረቀቶችን የሚበትኑ አውሮፕላኖችን በቅርብ እንደሚመቱ ነገሯቸው። ይህንን ዛቻ እንደ ቀልድ ያልተመለከቱት አድሚራል ካሮል ለውጭ ጉዳይና ለዲያዬ ሰዎች የካቲት 23 1996 ላይ የሰሙትን ተናገሩ። ተቋማቱ ግን ምንም ቅድመ እርምጃ ለመውሰድ አልተጣደፉም። በማግስቱ የካቲት 24 1996 ላይ ያስጠነቀቁት አደጋ ግን ደረሰ። አድሚራሉ ከቀናት በኋላ ሲኤንኤን የቴሌቪዥን ጣቢያ ላይ ቀርበው እኔ ብዬ ነበር ብለው ተናገሩ። ይህንን የተመለከተው የዲአይኤው ሬግ ብራውን በክስተቶቹ መገጣጠም ግራ ተጋባ። የጥቃቱ መድረስ ማስጠንቀቂያ መሰጠትና፣ እርምጃ እንዳልተወሰደ ብዙሃን በሚያዩት የቴሌቪዥን ጣቢያ ላይ መነገሩ ግር አሰኘው። ያኔ ምርመራውን አጠናክሮ ጀመረ። ምርመራውን ከዲአይኤ የኩባ ጉዳዮች ንግሥት ዘሎ ሊመለከት አልቻለም። ስጋቱንም ላለቃው ስኮት ካርሚሼል አጋራው። ምርመራ እንዲያቀርብ ነግሮት ተለያዩ። ምርመራውን የጀመረው ግን የአውሮፕላን ጥቃቱ የተፈጸመ ዕለት ቀድማ ፔንታጎንን ለቃ ያወጣችበት ምሽት ላይ ነው። ለእርሱም ሆነ ለሥራ አጋሮቹ ይሄ ግራ አጋቢ ነበር። ወትሮ እንዲህ አይነት ጥቃት ከደረሰ በኋላ ጉዳዩ የሚመለከታቸው ሰራተኞች አስተያየታቸውን እንዲያካፍሉ በቢሮ ይቆያሉ። እርሷ ግን ጥላ ወጣች። ይህንን የተመለከተው ሬግ ብራውን ምርመራ ጀመረ። ነገር ግን ምንም ተጨባጭ መረጃ ሊያገኝ አልቻለም። አና በተቋሙ በሠራችባቸው ዓመታት አመርቂ የሥራ ሪፖርቶችን አስመዝግባለች። ስል አእምሮ እንዳላት አብረዋት የሠሩሉ ይመሰክራሉ። የሲአይኤ ዳይሬክተር ከነበሩት ጆርጅ ቴኔት እጅ የወርቅ ሜዳሊያ ተሸልማለች። ስለ ቀጣናው የጻፈቻቸው ሪፖርቶችም ምክር ቤት መቅረብ ችለዋል። ከዚህ ጎን ለጎን በዲአይ ቆይታዋ የአሜሪካ መንግሥት በኩባ ላይ የሚከተለውን ፖሊሲ ለመቀየር የሚያስችሉ ሪፖርቶችንም ትፈበርክ ነበር። ምስጢራዊ መረጃዎችን ለሀቫና አለቆቿ ማካፈል ግን ዋና ተግባሯ ነበር። ይህንን የምታደርገው ቀን ላይ ያነበበችውን የሰማችውን ነገር ሁሉ በአእምሯ ቀርጻ ቤቷ ሄዳ ገልብጣ ወደ ፍሎፒ ዲስክ በመቀየር ነበር። ከዚያም በፖስታ አሽጋ በተባበሩት መንግስታት ለኩባ ልዑኮች ታሻግራለች። እንዲህ በማድረግ የአሜሪካን የሳተላይት ፕሮግራም አሳልፋ ሰጥታለች። የኩባ የደህንነት ሠራተኞች እነዚህ መረጃዎች ለራሳቸው ብቻ እንደማይፈልጓቸው ይነገራል። ይልቁንስ ለሩሲያና ሰሜን ኮሪያ ጥብቅ መረጃዎችን በመሸጥ ጎደሏቸውን እንደሚሞሉ ይታማሉ። አና እንደ መሥሪያ ቦታዋ ሁሉ በመኖሪያዋም ብቸኝነት ያጠቃት ነበር። ለዚያ ግን ስራዋን መሸሸግ አድርጋ ቆይታለች። በሰማኒያዎቹ ላይ ኮኬን መጠቀም ጀምራ የነበረ ቢሆንም ወዲያው አቁማለች። በተደጋጋሚ ፍቅረኞች ብትይዝም ከአንዳቸውም ጋር ትዳር ግን መመስረት አልቻለችም። ሬግ አለቃው ካርሚሼልን ሄዶ አናን እንደጠረጠራት ነገረው። ካርሚሼልም ቢሮ ጠርቶ አናገራት። አድሚራሉን ማን እንዳገኛቸው ሲጠይቃት የአንድ ወዳጇ ልጅ እንደሆነ ነገረችው። ይህንን ሰው እርሱም ያውቀዋል፣ ትክክለኛነቱንም አረጋገጠ። ሌላው ጥቃቱ የደረሰ ጊዜ ለምን ከፔንታጎን ቀድማ እንደወጣች ጠየቃት። እርሷም የማሽን ምግብ አለርጂ እንዳለባት ነግራ ቀጣዩ ቀን እሁድ ስለሆነ ምግብ ለመግዛት እንደወጣች ተናገረች። ፋይሏን አየ። አዎ፣ የማሽን ምግብ አለርጂ ነበረባት። ከዚህ ሌላ ምንም የሚያጠራጥር ነገር አልተመለከተምና ከቢሮው ሸኛት። ለሬግ ብራውን ሌላ ሰው ፈልግ እንጂ አና ሞንቴዝ አንቴ አልካት አይነት ሰላይ አይደለችም ብሎ አሰናበተው። የዲያ ምርመራ በዚህ ቢቋጭም ኤፍቢአይ በአሜሪካ የደህንነት መስሪያ ቤቶች ውስጥ ትልቅ ቦታ ላይ የተቀመጠ የኩባ ሰላይ እንዳለ የሚያሳይ መረጃ በመስማቱ የራሱን ምርመራ ጀመረ። በ1980ዎቹና 1990ዎቹ ላይ ፊደል ካስትሮ የአሜሪካን ወታደራዊ ሚስጥሮች ቀድመው ማወቃቸው ተቋማቱን እል ውስጥ ከተታቸው። በፍሎሪዳ ካሰሯቸው አስር ሰዎች ውስጥ አንዱ ሌላ ሰው እንዳለ አሳየ። ለኤጀንት ሰርጂዮ ተብሎ የተጻፈ መልእክትም አገኙ። አብረውም በከፍተኛ የሬዲዮ ሞገድ የተላከ መልእክትና የእሱን መፍቻ ቁልፍም አገኙ። በዚህ ውስጥ ሦስት ነገሮችን ታዘቡ። አንድ መልእክቱ ወደ ምሥራቅ አሜሪካ ነው የተላከው። ሁለት 1996 ላይ ለላኪው አዲስ ቶሺባ ላፕቶፕ መገዛት እንዳለበት ይናገራል። ሶስተኛው ይሄ ኤጀንት ሰርጂዮ በ1996 ወደ ጓንታናሞ እንዳቀና ይገልጻል። ቀጥለው ኤጀንት ሰርጂዮ በዲያዬ ውስጥ ይሠራ እንደነበር ደረሱበት። ለሁለት ሳምንት ተቋም ውስጥ መቶ ሰዎችን መረመሩ። ጠብ የሚል ነገር ግን አጡ። የሚፈልጉት አንድ ወንድ ነበር። ሊያገኙት ግን አልቻሉ። ኋላ ነው ሴት ልትሆን እንደምትችል የጠረጠሩት። ፈጥነው ወደ ላፕቶፕ መሸጫዋ አቀኑ። ከአምስት ዓመት በላይ የቆየውን ማኅደር አስወጡ። ላፕቶፑን እርሷ እንደገዛች አረጋገጡ። ይህንን ምርመራ ለመምራት ስቲቭ ማኮይ ተመረጠ። ጥቅምት 2000 ላይ ምርመራውን ጀመረ። እንቅስቃሴዋን ሲከታተል የተንቀሳቃሽ ስልክ ቢኖራትም የሕዝብ ስልክን ግን አብስታ መጠቀሟን ታዘበ። ሄዳም ወደ ሌላ ስልክ ሳይሆን ወደ ፔጀር ስትደውል በቅርበት ተመለከተ። የፔጀሩን ቁጥር ይዞ ሲመረምሩ በተባበሩት መንግሥታት ድርጅት ውስጥ ያሉ የኩባ የደህንነት ሰዎች ሆነው ተገኙ። በሌለችበት ወደ ቤቷ ሄደው ቤቷን አሰሱ። ያንን ቶሺባ ላፕቶፕም አገኙ። በጊዜው አና የደረጃ እድገት አግኝታ ሲ አይ ኤን ለመቀላቀል እየተዘጋጀች ነበር። በጊዜው በ24 ሰዓታት ውስጥ አሜሪካ አፍጋኒስታንን ለመውረር ሽር ጒድ እያለች ነበርና አናም የዚያ ዕቅድ ተሳታፊ ትሆናለች። ስለዚህ መርማሪዎቹ መፍጠን ነበረባቸው። አርብ መስከረም ሃያ አንድ አና አገር ሰላም ነው ብላ እንደለመደችው ወደ ቢሮዋ አመራች። ረፈድፈድ ሲል ለአራት አስር ጉዳይ ላይ ወደ ምርመራ ቢሮ ተጠራች። በቢሮው የኤፍቢአዩ ስቲቭ ማኮይ ይጠብቃት ነበር። በሩን ከፍታ እንደገባች እንድትቀመጥ ጋበዛት። ቀጥሎም የኩባ ሰላይ እየፈለጉ መሆኑን ነገራት። ወዲያው ምርመራ ላይ ነኝ ብላ ጠየቀችው በአሁንታ ሲያረጋግጥላት ጠበቃ እንደምትፈልግ ተናገረች። ጉዳዩ ከናይን ኢሌቨን በኋላ ስለተደረሰበት ሠራተኞች ቢሰሙት ይረበሻሉ ተብሎ ወዲያው አልተነገረም። ኋላ ላይ ሲሰሙ ግን አብረዋት ጉዞዎችን ካደረጉ አጋሮቿ እስከ የሥነ ልቦና አማካሪዋ ድረስ ደንግጠዋል። አና ወህኒ ከወረደች በኋላ የሞት ፍርድ እንደሚጠብቃት ሲነገራት ሚስጢሮችን አካፍላ ወደ እስራ አስቀየረች። ፍርድ ቤት ስትቀርብ ግን በሥራዋ እንደማትጸጸት ተናገረች። ከህግ የበለጠ ንቃተ ሕሊናዬን አምነዋለሁ። በኩባ ዙሪያ ያለው የሀገራችን ፖሊሲ ጨካኝና ፍርደገምድል ነው። ደሴቷ ራሷን እንድትከላከል የሞራል ኃላፊነት እንዳለብኝ ተሰምቶኝ ነው ያደረግኩት ስትል በልበ ሙሉነት ተናገረች። የ25 ዓመት ጽኑ እስራት ተፈርዶባት ቴክሳስ የሚገኝ ከፍተኛ ጥበቃ ወዳለበት እስር ቤት ተልካ ዓመታትን በዚያ ካሳለፈች በኋላ ጥር 6 2023 የስር ቆይታዋን አጠናቀቀች። ቤተሰቦቿ አይንሽን ላፈር ቢሏትም፣ አክስቷ ግን አልጨከነችባትም። ሌሎች ጥምር ሰላዮች እንደሚያገኙት የተለየ የገንዘብ ጥቅም ያላገኘችው የኩባዋ ንግሥት አሁን በፖርቶሪኮ ሳን ኦሃን ኑሮዋን እንደ አዲስ ሃብላ ጀምራለች።